እስራኤል በጋዛ በፈጸመችው ጥቃት ቢያንስ 43 ፊሊስጤማውያን ተገደሉ። በጋዛ በተስፋፋው ረሃብ ውስጥ ቢያንስ 43 አጥብቆ የምግብ እርዳታ የሚሹ ፊሊስጤማውያን በማዕከላዊ የጋዛዋ ግዛት አካባቢ በተፈጸመው ጥቃት ተገድሏል ስል የአልጀዚራ የእውነታ ማረጋገጫ ክፍል ሳናድ ዘግቧል። እንደ ዘገባው ከሆነ ተጎጂዎቹ የተገደሉት ከዋዲ ጋዛ በስተደቡብ የሚገኘው የሳላይ አልዲን ጎዳና ላይ ምግብ በመጠባበቅ ላይ በነበሩበት ወቅት ነው። በሳናድ የተገኘ የምስል ቅጂ የተጎጂዎቹን አስክሬን በጋዛ ናስር ሜዲካል ኮምፕሌክስና በአል አውዳ ሆስፒታል ተከማችቶ ያሳያል። በእስራኤልና በአሜሪካ የሚደገፈው የጋዛ የሰብአዊ ፋውንዴሽን እንደ አውሮፓውያን አቆጣጠር ግንቦት 27 ቀን እርዳታ ማከፋፈሉን ከጀመረ ወዲህ እስራኤል የእርዳታ ማዕከላት አቅራቢያ ፊሊስጤማውያን ላይ ባደረሰችው ጥቃት ከ400 በላይ ሰዎችን ሲገደሉ አንድ ሺህ የሚያህሉ ቁስሏልም ተብሏል። ክብራትና ክብራን የኢትዮ አድማጮቼ በዚሁ አጫጭር መረጃ አብሬያቸው የቆየሁት ሚኪ ነኝ፣ ከሚኪ ታቡር ኒውስ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ለሰዓታት ያሉኝ አጫጭር መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ ሰላም ቆዩልኝ።